ውድ ቤተሰቦቼ እንግዲህ ውሽሚ ዛሬ ማለት ነው በአባቴ ነው ትምህርት የተማርኩት ብለ አልመጣችም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ በያላችሁ በሰላማችሁ በዝዝብ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር ሰብስክራይብ እያደረጋችሁ ቤተሰቦ ነው እና በዚሁ አጋጣሚ በጣም ይቅርታ ሰሞኑን ጠፍቻለሁ። ሁላችሁም በውስጥ መስመር በጣም እየደወላችሁ ነበረ ግን ስልኬ ዝግ ነበረ እና ሁላችሁም ሁላችሁም ተባረኩልኝ። ኮሜንት ላይ እንደውም ሌላ ጠፍተሻል ብላችሁኛል አልጠፋ ማለት ነው ስላልተመቸኝ ነው ማለት ነው። እና ውሽሚ ዛሬ ማለት ለወንድ ልጅ ክብር ሲሰጥ አባቴ በአባቴ ተምር ያለው አለች ማለት ነው። እንግዲህ አባትሽማ ልንገርሽማ፣ ይሄንም ነገር አባትሽ ወይም በእናትሽ ነው የተማርሹ ማለት ነው። ምክንያቱም በሰው ትዳር መሃል መግባት ማለት ነው አባትሽ ይሄን እናትሽ የምትለማመጠው የነበረ እንግዲህ እርግጠኛ ሆኜ ነው ምነግርሽ እሱ እናትሽን አስቀምጦ ቁጭ አድርጎ ሌላ ቦታ ሂዶ ከሌላ ከውሽሚት ወይም ደግሞ ከሌላ ሴት ጋራ እንዳንቺ ጀስት እንዳንቺ የሚላላስ ወይም ደግሞ የሚላላጥ አባት ቢሆንሽ ነው ማለት ነው። ይቅርታ በዚሁ አጋጣሚ ስለ አባት መናገር አልፈልግምና ማለት ነው። ሲቀጥል ደግሞ እናትሽም ሽሩሩ የምትለው ክብር የምትሰጠው ማለት ነው። እሷም እንዳይሄድባት ሌላ ቦታ ሂዶ እንዳንቺ በውሽሚት እንዳ አይደረብባት ነው የምትለማመጠው ማለት ነው። ይሄን ነገር ከቤታችሁ ነው ማለት ነው። ከዘራችሁ ነው ይሄንን ነገር ማለት ነው። ይሄ ክብር አይባልም ማለት ነው። ሲቀጥል አንቺ ልንገርሽ እና ማለት ነው፣ አስመሳይ ነሽ እንጂ አብርሽን እውነቴ ነው ምልሽ ከህይወቱ አንድ ቀን ወተሽ አታውቂም ጀስት እንዳለ ፈረንጂው ማለት ነው። ምክንያቱም ዛሬ ከህይወትህ ወጥቻለሁ ብለሽ እያለቃቀሽ ቪዲዮ እየሰራሽ ምን እያልሽ ራሴን ላጠፋ ነው ነፍሴን ካልወጣሽ ለብሴ ካልገባች ብለሽ ቪዲዮ ትሰራ ያለሽ ማለት ነው። እና ሲቀጥል ደግሞ ትላንትና ታርቀው ወይም ሳይጣሉ ወይም ደግሞ ሳይታረቁ መልሰሽ የፍቅር ጥያቄ የምታቀርቢ ያንቺ ማለት ነው። እና መቼም ቢሆን መቼም ስለ ሩታ ወተሽ አትናገሪ ማለት ነው። ይሄ በአባትሽ የለመሹና በእናትሽ የለመሹ ነው፣ አንቺ ስላልሽ ነው። ሲቀጥል ደግሞ ሩታን በምንም ነገር እንዳንቺ አስተሳሰቧ ይወረድ አይደለም። ሩታ ማለት በጣም ጀግና፣ በጣም ጠንካራ ሴት ማለት ነው። እንዳንቺ አብረሽን ለገንዘብ ብላ አይደለም የወደደችው። ገባሽ? እንዳንቺ ሆና ለሀብቱ ብላ አይደለም። እንዳንቺ ልትፈምስበት ሰብስክራይብ ልትለቅምበት አይደለም ሩታዬ አብርሽን ያፈቀረችው ማለት ነው። ያፈቀረችው ማለት ምንም ነገር ባይኖረው ማንነቱ እንኳን በማይታወቅ ሚዲያ ራሱ በደንብ እይታና መታወቂያ ባልነበረው ጊዜ ነው ሩታዬ ያፈቀረችው እና የወደደችው ማለት ነው። አንቺ የቡታ ጃራ ልጅ ነሽ። ከአብርሽ እንደውም በእድሜ ትበልጭዋለሽ። በጣም አሮጊት ነሽ። በጣም የበሰበሽነሽ ማለት ነው። እና ይሄንን ነገር ካለ በስተም በመጀመሪያ ለምን ከአብርሽ ጋር አልሆንሽም? እንደዚህ አብርሽን ለምን አልተላለሹም? ሲቀጥል የአብርሽ ፍቅር ምንም አይነት ፍቅር የለብሽም። ለምን እንደሆነ ታውቂያለሽ? አንቺ ጀስት እንደ ሩታ መሆን ስለምትፈልጊ ሩታን ጥለሽ አንቺ ደግሞ የሩታን ቦታ መያዥ ስለምትፈልጊ ነው። እኛ ደግሞ ያንን አንፈቅድልሽም። ሩታ ቢሆን መቼም የፈለጋችሁ ነገር ብታረጉ፣ ብታወጡ፣ ብታወርዱ መቼም ሩታን ደግሞ ከሚዲያም አታስጠፏትም የሩታንን ቦታ አታገኝም ማለት ነው። እና ስለ አባትሽ ክብር ስለ እናትሽ ክብር ከሆነ ሂጂ ባልሽ ከማንም ዉሽሚት እየዘለለ ማንም እየሳመ ማንም እያቀፈ እየመጣ ባልሽን የምትቀበይ ከሆነ አንቺ ጀግና ነሽ ማለት ነው። ሩታዬ ደግሞ ያንን አትፈልግም። ሩታዬም ደግሞ ንጹህ፣ ምንም ነገር አንድ ሰው የራሷ የሆነ ነገር ነው እንጂ የሰው የሆነ ነገር ስለማትፈልግ ነው። አብርሽንም ማለት ነው። አብርሽን ተስተካከል ትዳራችን ቤታችን ብለዋለች እንጂ አልገፋችሁ ማለት ነው። ከአንዱም ሁለት የመጣችሁ እናንተ ውሽሚቶች፣ ብዙ ሴቶች በአብርሽ በሕይወቱ ስትመጡ ለቤቴ ለትዳሬ ብላ ብዙ ነገር አሳይታለች ማለት ነው። ግን እንደ ሕፃን ልጅ ደግሞ ሁሌም አብርሽን ማስተማር አይጠበቅባትም። ሁሌም እንደዚህ ነገር አድርግ ማለት አይጠበቅባትም። ምክንያቱም አብርሽም እንደ ወንድ ቆፍጠን ብሎ ማንኛውም ሴት ስትመጣ እኔ ባለትዳር ወንድ ነኝ ትዳራለኝ የልጅ አባት ነኝ ብሎ ማቆም የሚችለው አብረሽ ነው እንጂ ሩታ አይደለችም ማለት ነው። በመጀመሪያ ክብር ሲሰጠው ነው አብረሽ ሩታ ከዚህ በፊት አክብራው፣ ወዳው፣ አፍቅራው ከእሱ ብዙ ዋጋ ከፍላ ለእሱ ስትል ብዙ ነገር የሆነች ሴትዮ ናት ማለት ነው። ሩታ ማለት ገባሽ። አንቺ ግን መተሽ ሀብታም ስለሆነ ዛሬ ብር ስላገኘ ስለተቀየረ፣ ሰብስክራይብ ልታገኝበት ልትለቅሚበት ነው እንጂ እውነተኛ ፍቅር የለሽም ለአብርሽ ማለት ነው። እናንተ አብርሽን ገደል ልትከቱ ነው እንጂ ለአብርሽም አልቀናሽም፣ ለሩታ አልቀናሽም ማለት ነው። ሲቀጥል አንቺ ምን ቤት ነሽ? አብርሽ ቢያለቅስ ቢከፋው ቢደበር ባይለብስ ባይበላ አንቺ ምንድን ነሽ? እንዴ ቤተሰብ አለው እኮ ቤተሰቡ አይጨነቅለትም ጓደኛ አለው እኮ እናት አለው እኮ አባት አለው እኮ እና አንቺ እንደውም እኮ ከአባቱ እንዲርቅ ያደርግሽ እኔ ባብሮሽ በመጡ ሴቶች እንዳንቺ ደረቅና እንዳንቺ አይናፍ አይን አውጣ ደረቅ አይቻላቅም እውነቴ ነው የምልሽ ለምን እንደሆነ በባለትዳር ወንድ ካልተጠለጠም ተንጠልጥዬ ለራሴ ካላረኩኝ እሷን ጥዬ ሚስቱን ጥዬ እኔ ሚስቱ ካልሆንኩ እንደ ትላንትና እኮ ነው። አንቺ እኔ ልንከባከብህ ክብር ልስጥህ የምትዩ የነበረው ማለት ነው። መቼ አንቺ ካብርሽ ህይወት ወጣሽ? መቼ ራቅሽ? እስቲ እንዳለው ፈረንጅ ለሶስት ወር፣ ለአራት ወር ተያቸው ለብቻቸው ይሁኑ። ትላንትናስ ሐኪም ቤት ገባ ሀኪም ቤት ሲወጣ እንኳን እርፍት አላገኘም እኔ ይዤው ሌላ ሀገር ካልሄድኩ ካልተዝናና ካልሳቅ ካልጫወት ምን አገባሽ አንቺ ፈጣሪ ነሽ እንዴ አንቺ እሱ እንዲስቅና እንዲዝናና የምታደረግኝ አብረሽ ህጻን ልጅ ነው እንዴ እራሱ የሚጎዳውና የሚጠቅም አያቅም። አንቺ ግን ጥቅምና ሩታን መሆን ስለምትፈልጊ ነው ማለት ነው። ለእናንተ ደግሞ አያሳካላችሁ መቼም፣ እውነቴ ነው ሙላችሁ። ሩታን እጥላለሁ በየጊዜው ማለት ነው ሩታን ለመጣ የምታመጡ ድራማ፣ ሩታን አልቅሽ የምትሏት እንደዚህ የምትሏት አዙሮ ጠምጥሞ ደግሞ አላ ደግሞ ወደ እናንተ ጋር ነው የሚያመጣው ማለት ነው። እና አንቺ ደግሞ ዝሙተኛ ሴት ዝሙት ነው እንጂ ምታስተምሪው ምንም አይነት ትምህርት ምታስተምሪ የለም። ቤተሰብሽም ዝሙተኛ ናቸው መሰለኝ፣ ምክንያቱም ዛሬ ባፍሽ ተናግራሽ ተናግሪ ያለሽ እናትሽ ሚንከባከባት ለዛ ነው። ሩታዬ ደግሞ እንደዚህ ነገር አትፈልገማ፣ ማንም ሴት አትፈልግም። አንቺ አሁን ባልሽ ከሌላ ሴት ጋር ከሩታ ጋር መጥቶ ተሳስሞ ተላልጦ ምናምን ቢመጣ ማለት ነው አንቺ ትቀበይዋለሽ? እሺ ይምጣብኝ፣ የኔ ባል፣ የኔ ቆንጆ፣ የኔ ፍቅር ብለሽ ትቀበይዋለሽ? እርግዝና ሽያለሽ በእርግዝና ዞር ብሎ የላየሽ ባል የት ነበር ሻላለሽ ባል ምንድነው? በመጀመሪያ ደረጃ ለኔ ዋጋ ከፍለሽለኛል፣ ለኔ ደክመሽልኛል፣ ለኔ ብዙ ነገር ባፉ እኮ ሲመሰክር ነበር አብርሽ ማለት ነው ሩታ ምን እንደሆነችለት እሱ በሳቱ ሩታ እኮ ዝቅ ከፍ ስትል፣ ሴት ልጅ እንዴት የፍቅር ጥያቄ በውሸት እሱንም እንዴት ታቀርባለች ተብሎ ስትሰደብ እንኳን እኔ ወዳ ነው የምትሰደበው ብሎ በአፉ የተናገረ ሰውዬ ነው ማለት ነው። ገባሽ? እንደናንተ ለጥቅም ወይም ደግሞ ልትጠቀምበት ልታድግበት አይደለም አብርሽን የቀረበችው ማለት ነው። አስመሳይ ናችሁ እያንዳንዳችሁ ማለት ነው። አታስመስሉ። ሲቀጥል ስለ ሩታ አፍሽን ሞልተሽ ማውራት አትችም። አንቺ ማለት ነው ገባሽ? አንቺ ማለት ሩታ መልካም ባትሆን ቅን ባትሆን የራሳቸው ጉዳይ የፈለጉት ነገር ይሁኑ ብላ ባተው እውነቴ ነው የምልሽ፣ በአንድ ደቂቃ እስር ቤት እንደምታስገባሽ መብት እንዳላት ታውቂያለሽ። ምክንያቱም ሰማኒያ ባልዋ የሩታ ባል ነው እንጂ አብርሽ የአንቺ ባል አይደለም። አይደለም እንኳን ባልሽ ወንድምሽ አይደለም፣ ዘመድሽ አይደለም፣ ጓደኛሽ አይደለም፣ በምንም ነገር አትገናኙም ማለት ነው። ስለዚህ እሷን ምክራት የምትበያት ቃልሽን፣ እሷ እንዳንቺ የበከተና የወረደ አስተሳሰብ የላትም ገባሽ? አንቺ ነሽ በወንድ ልጅ ስትረገጭ እንኳን ሴት ልጅ ነኝ እኔ ክብሬን ይበቃኛል። ስለዚህ ክብሬ በራሴ እጅ መጠበቅ እችላለሁ ማለት መውጣት ስትቺ ገና ቆመሽ ደስተኛ እንዲሆን ፈልጋለሁ። ደስተኛ ባይሆነስ አንቺ ምን አገባሽ?